በሬዲዮ ሞገድ በብስራት ኤፍኤም 101.1 እያደመጣችሁት የምትገኙት ይህ ብስራት ስፖርት ነው። እኔ ፕሮግራሙ አዘጋጅ መንሱር አብዱልቀኒ ከቴክኒሻናችን ቆንጅት መንገሻና ቀደም ሲል መልእክቶቻቸውን ካዳመጣችኋቸው አጋሮቻችን ጋር በቀጥታ ከብስራት ኤፍኤም ስቱዲዮ አብረናችሁ ነን። የሪያል ማድሪድ ወቅታዊ ሁኔታን የተመለከተ አጭር ፕሮግራም ደግሞ ይዤ መጥቻለሁ። አሁን በዚህ በፕሮግራሙ ሁለተኛ ክፍል ቀደም ሲል በፌስቡክ እና በቴሌግራም ቻነላችን በማለዳ እንዳሳወቅኳችሁ ሰሞኑን በሳምንቱ መጨረሻ ላይ ኤል ክላሲኮ በሪያል ማድሪድ እና ባርሰሎና መካከል ሁሌም የሚጠበቀው ጨዋታ በሳንቲያጎ ቤርናቢው በተከናወነ ጊዜ ቪኒሲየስ ጁኒየር ተቀይሮ ሲወጣ በአሰልጣኝ ቻቢ አሎንሶ ላይ ያሳየው መመናጨቅ በጥሩ አልታየም፣ በጥሩ የሚታይም አይደለም። አሰልጣኙ ስልጣን አለው፣ ተጫዋቹ ደግሞ የመታዘዝ ግዴታ አለበት። አሰልጣኙ ቡድን የመስራት ግዴታ አለበት። ለቡድኑ መልካም የሆኑ ውሳኔዎችን ሁሉ የማሳለፍ ኃላፊነትንም ተሸክሞ ነው በነጩ ቤት የሚገኘው እና በጨዋታ ላይ የቪኒሲየስ ጁኒየር መውጣት ተገቢነት ሲያምን ቀይሮ አስወጣው። የትኛውም ተጫዋች ሲቀየር ደስተኛ ላይሆን ይችላል። ለምን ፊቱን ጣለ አይባልም። ለምን እዛው ከንፈሩን እያነቃነቀ ተነጫነጨ አይባልም። በጥቂቱ ሊያነጋግር ይችል ይሆናል። ይሄኛው ግን በዛ የቪኒሲየስ ቁጣ፣ ጩኸት፣ መነጫነጭ፣ ንቀትም ጭምር ያሳየው ለአሰልጣኙ ለአሎንሶ ውሳኔዎች ክብር እንደሌለው ማሳያ ነው። ወይም በዛ ጨዋታ ላይ ብቻ ሳይሆን ቀደም ሲልም በአሰልጣኙ ውሳኔዎች ላይ ደስተኛ እንዳልሆነ የሚያሳብቅ ነው። አፉን እንኳን አልሸፈነም ብያቸዋለሁ ባለፈው። እርግጥ አፋቸውን ሸፍነው የሚያወሩት ከአሰልጣኝ ከተጫዋች ጋር ሲነጋገሩ ነው ብዙ ጊዜ። እዚህ ጋር ግን ስሜቱን መቆጣጠር አቅቶት፣ በቃ እኔ በወጣ ይሻለኛል፣ ይበቃኛል፣ በወጣ ይሻለኛል፣ ይሄን ክለብ ለቅ ይሻለኛል እለቃለሁ እንዲህ እያለ እየጮኸ ነው የወጣው። የዚህ ልጅ አጉራ ዘለልነት የችሎታውን ያህል ብዙ ሊወራለት የሚችል የእግር ኳስ ችሎታው ብዙ አወያይቶናል። ግን ደግሞ ባህሪው ደግሞ ግልፍተኝነቱ፣ በየጊዜው እየጨመረ እየጨመረ መጥቶ እንደዚህ ባለ ይኸው እንዲህ ባለ ትልቅ አደባባይ ላይ ራሱ ጸባዩን አስጥቶታል። እና እንደ ሪያል ማድሪድ ባሉ ክለቦች ውድ አድማጮች እንደምታውቁት አሰልጣኞች ከትልልቅ ተጫዋቾች ጋር በሚጋፈጡበት ጊዜ እንዲህ ባለ ተጋፍጦ ላይ ደጋፊው ወይ ክለቡ ለትልልቆቹ ተጫዋቾች ሊያደላ ይችላል፣ ምናልባት ሊያደላ ይችላል። እንደ አሎንሶ ላሉ ተስፈኛ አሰልጣኞች ሪያል ማድሪድ ምናልባትም ከአቅማቸው በላይ ከባድ ስራ ሊሆን ይችላል የሚባለውም ለዚህ ነው። እንዲህ ያሉ ተጫዋቾችን እንዲህ ያለ የተደበቀ ጸባ ያላቸው እንዲህ ያለ ለራስ ከፍ ያለ ግምት የመስጠት በሽታ የተጠናወታቸውን ተጫዋቾች እንደ ካርሎ አንቸሎቲ ያሉ ዝም ያሉ ግን ዝምታቸው ራሱ የሚቆጣ አሰልጣኞች ናቸው መድኃኒቶች። በዚህ ዘመን የሚቆጣ ቀጥታ ኮንፍሮንት የሚያደርግ አሰልጣኝ እነዚህን ከመሰሉ ተጫዋቾች ጋር በማኔጅመንት በኩል ይጣጣማል ተብሎ አይታሰብም። አሁን ተቀይሮ ሲወጣ እሱ ጮኸ ጮኸ እየተራመደ ቀጥታ ወደ መልበሻ ቤት ገባ። ጨዋታው ግን ሲጠናቀቅ ደግሞ ተጣዋቂ ወንበር ላይ ነው። ቤት በኩል እንደተመለሰ አላየሁም፣ ግን በኋላ ደግሞ ከጨዋታው በኋላ በነበረው ረብሻ ላይ ደግሞ አንደኛው ተዋናይ እሱ ነበር እና ይሄ ነገር እጅግ የሚያሳማ ሆኖ ሳለ አሁን እንግዲህ ዘየት ብሎ ይቅርታ ጠይቋል ይቅርታው ማድሪድን ፕሬዝደንቱን ደጋፊውን ጠቅሷል በስም ነገር ግን ዋናው ጉዳይ እዚህ ጋር ውሳኔው ያልተከበረለት ቅር ሊሰኝ የሚችለው ቀዳሚው ባለ ጉዳይ ቻቢ አሎንሶ ነው ለአሎንሶ ግን ይቅርታ አልጠየቅም እዚህ ዝርዝር ውስጥ የአሎንሶ ስም የለም ይሄ ነገር ቅድም እንዳልኳችሁ እዛው ክላሲኮ ላይ በዛ ጨዋታ ላይ ብቻ በታየ ምክንያት እንዳልሆነ ግልጽ ነው ብያቸዋለሁ። አሁን ሁሉ ነገር ግልጽ የበለጠ አደባባይ ላይ የወጣ ይመስላል። አሎንሶ ከትልልቅ ተጫዋቾች ጋር ያለው ግንኙነት ፈተና ውስጥ ወድቋል ይላል ዛ አትሌቲክ። እንዲያውም አሎንሶ በሪያል ማድሪድ ውስጥ ላለው ፕሮጀክት ትልልቅ ተጫዋቾች እንቅፋት ሳይሆኑበት አይቀሩም ነው። በቃ በደምሳሳው መልክቱ እና ማስረጃዎች አሉ። በአሎንሶና በእነዚህ አልፋ ዶክስነን በሚሉት ትልልቆቹ ተጫዋቾች መካከል አሁን ውጥረት አለ። ይሄ የጀመረው ደግሞ መቼ መሰላችሁ? በክለብ ዓለም ዋንጫ ላይ ፔዥን ታስታውሳላችሁ። አራት ለዜሮ ተሸንፎ ከክለብ ዓለም ዋንጫ ውጭ ከሆነ በኋላ ሪያል ማድሪድ አሎንሶ በሁለት ተጫዋቾች የሜዳ ላይ ዲሲፕሊን ደስተኛ አልነበረም። የመጨረሻው ጨዋታ ስለነበረ ሲዝኑ አሁን በቀጥታ ወደ ገደለው ከምንገባ ወደ እረፍት ሂዱ፣ ተመልሰን ግን እንገናኛለን ሪፖርት ስታደርጉ በሚል ቀጠሮ እንደተለያየ እነዛ ሁለት ሰዎች ደግሞ በቅድሚያ የተጠቀሱት ቪኒሲየስ ጁኒየር እና ኪሊያን ኤምባፔ መሆናቸውን በወቅቱ ተዘግቧል። ሁለቱም ተጫዋቾች ሊያነጋግር የፈለገበት ምክንያት በወቅቱ እንዳልነው በጨዋታዎች ላይ ተጋጣሚ ኳስ በሚይዝበት ጊዜ በቂ የመከላከል ሚና ወይም አስተዋጽኦ ለቡድናቸው አያበረክቱም በሚል፣ አይለፉም በሚል። ከዚያ ቡድኑ ለቅድመ ውድድር ዘመን አጭር ዝግጅት ሪፖርት ሲያደርግ በቀጠሮ መሰረት አሎንሶ የተባለው የሪያል ማድሪድን ሲኒየር ተጫዋቾች ጠርቶ ቁጭ ብሎ ተነጋገረ። አዲሱን ሲዝን በአዲስ መልክ ሲጀምሩ ምን አይነት መሟላት ያለባቸው ጉዳዮች እንዳሉ ያልተደሰተባቸው ቅሬታ የፈጠረባቸውን ነጥቦች የፈጠረበትን ነጥቦች የፈጠሩበትን ነጥቦች ጠቆም አድርጎ ይሄ ነገር መሻሻል እንዳለበት የመልበሻ ቤት የዲሲፕሊን መመሪያ እንዳወጣ እነዚህን መመሪያዎች ደግሞ ማስፈጻም የነዚህ ሲኒየር ተጫዋቾች ኃላፊነት እንደሆነ፣ በየደረጃው መካከለኛ እድሜ ላይ ለሚገኙትም ታችም ለወጣቶቹም ቢሆን እንዲያደርሱ መልበሻ ቤቱን እንዲመሩ የሚያሳስብ ነበር። ምክንያቱም አሎንሶ ሲመጣ በሪያል ማድሪድ መልበሻ ቤት ውስጥ ያገኘው ነገር በካርሎ አንቸሎቲ ስር አራት ዓመት ሲቆዩ አንዳንድ ተጫዋቾች ለቀቅ ተደርገው ተይዘዋል። ያ ማለት ይሞላቀቁ ማለት አይደለም፣ እንደፈለጉ አጉራ ዘለል ይሁኑ ሳይሆን፣ በታክቲኩ ረገድ አንዳንዶቹ ነጻነት አላቸው፣ አንዳንዶቹ ባይከላከሉም ችግር የለውም። እዚህ ጋር ግን የአሎንሶ ሲስተም ትንሽ ገተር ያለ ነው። አሁን ቪኒሲየስም ለቪኒሲየስ ቅርብ የሆኑ ወገኖችም የሚሉት ቅያሪው ሆን ተብሎ ነው ብሎ ተጫዋቹ ያምናል። ሲዝኑ ከመጀመሩ በፊት እንዲህ አይነት ቅሬታ አሰልጣኙ በእርሱ ላይ እንዳለበት ስለሚያውቅ፣ ቪኒ ደግሞ በአንጻሩ ራሳችንን እንድንገልጽ ራሳችንን በእንቅስቃሴ እንድናሳይ የሚያስችለን አይነት ታክቲክ አይደለም የአሎንሶ የሚል በአሰልጣኙ ላይ መሰል ቅሬታ አለው። እና ኦፍ ደ ቦል ሪያል ማድሪድ ከኳስ ውጭ ሲሆን ማንም የመከላከል ግዴታ አለበት። ማንም ያለመከላከል የተለየ ነጻነት የሚሰጠው የለም የተለየ ፍቃድ የሚሰጠው የለም ነው የአሎንሶ። እና ይሄ ቴንሽን፣ ይሄ ውጥረት ውድ አድማጮች አሁን ጁቬንቱስን አንድ ለዜሮ አሸነፈረው ሁለት ክላሲኮን ሁለት ለአንድ ረታ ሁለት ቀጣይ ደግሞ ከሊቨርፑል ጋር አለው። እነዚህን ጨዋታዎች እያሸነፉ መቀጠል እንዲህ አይነቱ ውጥረት እንደ እሳተ ገሞራ እንዳይገነፍል ያስችላል። እያሸነፉ መቀጠል። የአትሌቲኮ ማድሪድ ሽንፈት ነገሮችን እንደገና ወደ ውይይቱ ጠረጴዛ አምጥቷል። ግን ደግሞ ሽንፈት አልቀጠለም። ስለዚህ ችግሮች ተዳፍነው ይቀጥላሉ። ያው የሚባለው አለ አይደል፣ መርከቡ ሲሰምጥ ነው ውስጡ ያሉ አይጦች የሚወጡት። አሁን ሪያል ማድሪድ የተባለው መርከብ እስካሸነፈ ድረስ ይህ በኢጎ በተጫናቸው ተጫዋቾች የሚፈጠረው ችግር ሁሉ ላይወጣ ይችላል። አልፎ አልፎ እንደዚህ ልደብቀው ማትችልበት አደባባይ ላይ የሚጋለጥበት ምክንያት ደግሞ ለእግር ኳስ ያው የአደባባይ ሚስጥር ስለሆነ አንዳንድ ጨዋታው ላይ ሊታይ ይችላል። አሁን ቪኒስየስ ጁኒየር አሁን እንደ ምራቁን ዋጥ ያደረገ ቢሆን እኮ ቅሬታውን ዋጥ አድርጎ ገብቶ ከዛ ከመጋረጃ ጀርባ ከአሰልጣኙ ጋር ቢነጋገር እንደዚህ ለሚዲያም አይበቃም። ገና ሚዲያዎች ሳይዘግቡ ጋዜጦች ምስሉን ሳያትሙ እኮ የዓለም እግር ኳስ አፍቃሪ በቀጥታ ጨዋታውን ሲመለከት ያየው ጉዳይ ነው። ዘጋቢ አያስፈልገውም እዚህ ጋር ወይስ ሥነ ልቦና ይሄ አካላዊ ቋንቋ አንባቢ አያስፈልገውም፣ ትንተና አያስፈልገውም አሎንሶ በወሰደው እርምጃ ተጫዋቹ ደስተኛ አይደለም። አስር ጨዋታዎችን ጀምሯል ቪኒሲየስ ጁኒየር ዘንድሮ ሶስቱን ብቻ ነው የጨረሰው፣ አጠና የመጨረሻውን ፊሽካ በተጫዋች ሜዳ ላይ ሆኖ ያጠናቀቀው ሶስት ጨዋታዎችን ብቻ ነው እና አሰልጣኙ ለእኔ አይመችም እኔን አይወደኝም የሚል የሚል አቋም አለው እና እንደምታውቁት ደግሞ ይሄው ተመሳሳይ ጥያቄ በሌላው ብራዚላዊ ሮድሪጎ ላይም አለ እንደውም በክረምቱ ሪያል ማድሪድን ይለቃል የሚል የሰፋ ግምት ነበረ። ወደ አርሰናል፣ ወደ ባየር ሙኒክ ስንት ቦታ ተብሎ ነበር እና ሮድሪጎ አሁንም በመደበኛነት በቋሚነት ዘጠና ዘጠና ደቂቃ እየተጫወተ አይደለም እና አሎንሶ በዚህ በሪያል ማድሪድ ውስጥ ላስነሳው አብዮት ለሚያስነሳው አብዮት ወይ ለፕሮጀክቱ የእነዚህ ተጫዋቾች አስተዋጽኦ መልካም ሆኖ ሳለ ግን ደግሞ እንደዚህ ባለ ባህሪ ሲጋፈጡ፣ እንደውም አንድ ተጫዋች ለአንድ ተጫዋች ቅርብ የሆነ ምንጭ ነገረኝ ብሎ አትሌቲክ የጻፈውን ስመለከት አንድ ትልቅ ተጫዋች እንደ ይሄ ሰውዬ አሎንሶን ማለት ነው፣ ይሄ ሰውዬ ራሱን እንደ ጋርዲዮላ ያያል። አሁኑ ፔፕ ጋርዲዮላ ሊሆን አይችልም። አሁን እሱ አሎንሶ ነው። አያችሁ ንቀት። እሱ አሎንሶ እንጂ ጋርዲዮላ አይደለም። አሁን የጀርመን ቡንደስሊጋን ያንን ስራውን ይዞ ነው የመጣው። የቀድሞ ተጫዋች ነው። በዚህ በሪያል ማድሪድ ወደ ትልቅ አሰልጣኝነት የሚሸጋገር ተስፋ የተጣለበት ባለሙያ ነው አሎንሶ። ግን እንደ ጋርዲዮላ ደግሞ ብዙ ትልልቅ ዋንጫዎችን ደራርቦ በተለያዩ ክለቦች አላሸነፈም። ስለዚህ በእነዚህ ትልልቅ ተጫዋቾች ለመከበር እንደዛ አይነት ትራክ ሪከርድ፣ እንደዛ አይነት ሲቪ ዘመምጣት አለብ ማለት ነው አሎንሶ በዛ ከትልልቅ ተጫዋ ከሲኒየሮቹ ጋር ከአንጋፎቹ ጋር ባደረገው ውይይት ላይ ያስቀመጠላቸው መመሪያ አለ ለምሳሌ በልምምድ ሜዳ ላይ እያንዳንዱ የቡድኑ አባል እንዲለፋ የተሰጠ እንዲሆን ኢንቴንሲቲውን ጠብቆ እንዲለማመድ የበለጠ ዲሲፕሊን እንዲያሳይ በጂምናዚየም የበለጠ እንዲሰራ በዝግጅት ወቅት ላይም በልምምድ ላይ የተናጠል የቪዲዮ ትንተናዎችን በአትኩሮት እንዲከታተል የዕለት ተዕለት የልምምድ ፕሮግራም ላይም በዚህ መልኩ በደስተኛነት ተቀብሎ እንዲቀጥል የሚያሳስብ ነው። ተጫዋቾች እነዚህን መመሪያዎችን ሁሉም በጸጋ ተቀብሏቸዋል ማለት አይቻልም። ትልልቆቹ ቅሬታ ገብቷቸዋል። እውነቱን እኮ ነው። አሎንሶ ኤምባፔም ሳይከላከል ቪኒም ሳይከላከል እንዴት ይሆናል? እግር ኳስ ሁል ጊዜ ከኳስ ጋር ብቻ የምትቆይበት ውድድር አይደለም። ከኳስ ውጭም ቡድኑ ወደ በመከላከል ማይንሴት ውስጥ ሲገባ፣ ሌላው የሚከላከለው አንተ የበይ ተመልካች የምትሆንበት ዘመን አልፏል። እና እነ ቪኒሲየስ ጁኒየር የሚሉት ይሄ ያነሰ ፍሪደም ነው ያለን በእንቅስቃሴ የሚሉት ጉዳይ ከአሰልጣኙ ታክቲካል ሀሳብ ጋር በቀጥታ የተገናኘ ነው። ከአንቸሎቲ ጋር አቀራረቡ ለየት ይላል። እና አሁን ቻቢ አሎንሶ ውድ አድማጮች ቀጣይ ጨዋታዎችን እየገነዳደሰ በአሸናፊነት መቀጠል ይኖርበታል። አለበለዚያ እንዲህ ያለው ችግር መልሶ ጠልፎ የሚጥለው እርሱ ነው። ውጤት ከጠፋ ማንም ለብቻው ነው የሚቀረው። አደባባይ ላይ ተራቁቶ ነው የሚቀረው። አሎንሶ፣ ይሄ ሪያል ማድሪድ ነው። ከዛ አንተ ያንተ ታክቲክ ነው ያንተ ማኔጅመንት ነው ችግሩ ተብሎ ነው እሱ ላይ እንደገና የትችቱ ጅራፍ የሚያርፈው፣ እንጂ አሎንሶ ነው፣ ኤምባፔ ነው አይባልም። ኤምባፔ እንኳን ጎል እያስቆጠረ ነው፣ በጥሩ አጀማመር ነው የጀመረው። እና እነዚህ ትልልቅ ተጫዋቾች ደንቃራ የሆኑበት ነው፣ እቅዱን እንዳይፈጽም የጎኑ ጋት ሆነውበታል። አንዱ ዋነኛ የጎኑ ጋት ደግሞ በክላሲኮ ላይ እንዳያችሁት ማን ነው? ይቅርታ ጠይቆ የዋናው የባለ ጉዳዩን የአሰልጣኙን ስም ያልጠቀሰው ቪኒሲየስ ጁኒየር። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ፣ አቢሲኒያ የሁሉም ምርጫ፣ ዋናው ስፖርት፣ አያት ዞሮ መግቢያዬ፣ ሳፋሪኮ ሶሲሶያ ቨርቹዋል ዕቁብ ጽጌረዳ አናንያ የእናቶችና የሕፃናት የውስጥ ደዌ ሕክምና አጋሮቻችን